አማራ ሚዲያ ኮርፖሬሽን በጎንደርና አካባቢው በኤፍኤም ራዲዮ እና በቴሌቪዥን ለማህበረሰቡ ወቅታዊ መረጃዎችን እያደረሰ መሆኑን አስተያየታቸውን የሰጡ የጎንደር ከተማ ኗሪዎች ተናገሩም። ጣቢያው በቀጣይ ጉዞ ትኩረት ማድረግ ይኖርበታል ባሏቸው ሀሳቦች ላይም አድማጭና ተመልካቾች አስተያየታቸውን ሰጥተዋል። ደስታ ካሳ ዝርዝር አለው። አማራ ሚዲያ ኮርፖሬሽን የማህበረሰቡን ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች በማስተዋወቅ በኩል ኃላፊነቱን እየተወጣ ይገኛል። ተቋሙ በሬዲዮና ቴሌቪዥን፣ በህትመትና በማህበራዊ ትስስር ዘርፍ በክልሉና በሀገር አቀፍ ደረጃ ተደራሽ እየሆነ ይገኛል። በጎንደርና አካባቢውም ላለፉት አራት ዓመታት በአማራ ፌም ጎንደር መቶ አምስት ነጥብ አንድ በቅርቡ ደግሞ በቴሌቪዥን ዘርፍ ከጎንደር ስቱዲዮ መረጃዎችን ለተመልካቾች እያደረሰ ይገኛል። የተቋሙ በጎንደርና ቀጠነው ስርጭት መጀመሩ ማህበረሰቡ ሀሳቡ እንዲገልጽ ማድረጉን አስተየታቸውን የሰጡን የ የጎንደር ከተማ አስተዳደር የመንግስት ሰራተኞችና ነዋሪዎች ነግረውናል። ሽፈራው ዘነበ እባላለሁ። የጎንደር ከተማ ነዋሪ ነኝ። በአካባቢው ስቱዲዮ መጀመሩ በጣም ለህብረተሰቡ ለተለያዩ ፖለቲካልም ኢኮኖሚካልም ባህላዊ ነገሮችን ለመግለጽና ለህብረተሰቡ እንዲከታተለው ለማድረግ ብዙ ጠቀሜታ አለው። ጥሩ ነው። ፍሬወት መኳንንት እባላለሁ። የምኖረው ጎንደር ከተማ ነው። አጀማመሩም ጥሩ ነው። ህብረተሰቡ ያለውን ችግር ብዙ ችግሮችንም መናገር ስለማይችል የመኖሩ በጣም አስፈላጊ ነው ብዬ እንትንለዋል። ተስፋውን ተሰማ ማዕከላዊ ጎንደር ቶ የህብረ ስራ ማህበራት ማስፋፊያ ጽፈት ቤት ኃላፊ አሚኮ በጎንደር ማሰራጫ ጣቢያ ያለው በቴሌቪዥን ጣቢያ ጭምር ነው። ከዛ ቀደም ሲል በበኩር ጋዜጣ ጀምሮ በኤፍኤም አሚኮ ተደራሽ ሲሆን ቆይቷል። የነበረውን የድርጅቱን የአሚኮን የኮርፖሬሽኑን እድገት የሚያሳይና እንቅስቃሴም የተሻለ መሆኑን የሚያመላክት ነው ተብሎ መውሰድ ይቻላል። አማራ ሚዲያ ኮርፖሬሽን እንደ ጣቢያ በሁሉም ዘርፍ ተደራሽ የሆነ እንደሚገኝ የገለጹት አስተያየት ሰጪዎቹ የቱሪስት መዳረሻ ቦታዎችን ተደራሽ በማድረግ በኩል ቀጣይነት እንዲኖረው መስራት ይጠበቅበታል ብለዋል። በዚህ በማህበራዊ በኢኮኖሚ እና በፖለቲካዊ የሚደረጉ እንቅስቃሴዎችን በተለይ ቀጠነው የቱሪስትና የእርሻ መዳረሻች ኢንቨስትመንት መዳረሻ ስለሆነ እዚህ ላይ በደንብ አጉልቶ መስራት ይጠበቅበታል፣ የሚል ሀሳብ አለ። አሚኮ ሁሉን ነገር የሚነካካ ፕሮግራም አለው፣ እከታተለዋለሁ። ሁሉን ነገር ተጠናክሮ እንዲቀጥል ነው ተጠናክሮ እንዲቀጥል ነው እንጂ ሁሉን ነገር ይሞክራል፣ ይነካካል። እስከታች እስከ አርሶ አደሮ ድረስ ሁሉ የሚያቀርባቸው ፕሮግራሞች ጥሩ ናቸው። አሚኮ በጎንደር የጀመረውን የቴሌቪዥንና የራዲዮ ስርጭት በማስፋት ታችኛው የማህበረሰብ ክፍል ድረስ በመውረድ የማህበረሰቡን ልማት ማስተዋወቅ ይገባዋልን ብለዋል። ተደራሽነት ቢሆን በወረዳዎችም አዚህ እንደ መከፈቱ በወረዳዎችም ተደራሽነት ቢሆን ጥሩ ነው። አጡማ ጀብሬ እባላለሁ። እዞን አስተዳደር ጽሕፈት ቤት መዝናኛያ ነው ነገሮች ቢኖሩበት የሚስብ ነገር ጎንደር ላይ ያሉትን እየተሰሩ ያሉትን ሁሉንም የእርሻና ሰብል ልማትን ብቻ ሳይሆን አጠቃላይ ያለውን የልማት እንቅስቃሴም በየከተማዎቹ በየአዳዲስ የወረዳ ከተማዎችም ያለውን የልማት እንቅስቃሴ ብታስተላልፉ፣ ዛሬ ላይ ደግሞ መዝናኛ ነገር ቢኖረው አብሮ የሚስብ ነገር ቢኖረው ጥሩ ነው። አማራ ሚዲያ ኮርፖሬሽን በጎንደር የጀመረውን ስርጭት በማስፋት የማህበረሰቡን ሀብት የማስተዋወቅ ተግባሩን አጠናክሮ እንደሚቀጥል የአማራ ኤፍኤም ጎንደር መቶ አምስት ነጥብ አንድ ራዲዮ ጣቢያዋን አዘጋጅ እመቤቱ ነኛው ገልጸዋል። የተቋቋምነት አላማ ለማሳካት የአካባቢውን የመልማት እድል ለሁሉም ነገር ያለው ምቹነት ማሳየት ከዛም ባለፈ የባህሉን እሴቱን እንዲሁም ደግሞ በአካባቢው የሚነሱ የመልካም አስተዳደር ጉዳዮችን ሁሌም በትጋት በመስራት የበለጠ አካባቢውን በደንብ ማጉላት የጣቢያችን አንዱ ስራ አድርገን በዋናነት ይዘነዋል። ይህንም ለማሳካት ሚዲየሞቻችን የዝት ማሻሻያዎችን እያደረግን በሁሉም ዘርፍ ውጤታማ የሆነ የሚዲያ ስራ የምንሰራበት አመት ይሆናል ብዬ አስባለሁ።